ዛሬ እንግዲህ በሀይሚና በቡራ መጥቻለሁ ማለት ነው። እንግዲህ ሀይሚ ትናንት ይዛ በመጣችሁ ነገር ብዙዎቻችን ቢያስከፋንም ቢያሳዝነንም ነገር ግን እውነቱ ምንድን ነው የሚለውን ሀይሚ ይዛ የመጣችሁን ዋናው መሰረቱን የራሴን ለማስቀመጥ ነው የመጣሁት ማለት ነው። እንዲሁም ደግሞ አሁንም የብሩክ ፎቶም መዘግዘግ ጀምሯል። ሲጀመር ብሩክ አሁን ምን አጠፋ ነው የእሱ ፎቶ ለመዘግዘቅ የበቃችሁ? በጣም ነው የምትገርሙኝ፣ ጀመራችሁ ደግሞ ማለት ነው። እና እንግዲህ ሀይሚ ትናንትና የመጣችበትን አይታችኋል። ፓስፖርቴን መልስልኝ ወደ አሜሪካ ሊሄድ ነው ብላ ነው የመጣችሁ። ለዚህ ጉዳይ በጣም ማብራሪያ ለመስጠት ነው የመጣሁት ምክንያቱም ፎቶ ምክንያቱም ፎቶ መዘግዘግ ከሀይሚና ከቡር አልፎ ወደ ቤተሰብ እየመጡ ነው ማለት ነው። እኔም እያየው ነበረ ዛሬና ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ብዛ። በያላችሁበት ውድ የቻናል ቤተሰቦች እንግዲህ ዛሬ የመጣሁት ሀይሜ ትናንት ዘው በመጣችው ነገር ብዙዎቻችን፣ እውነት ለመናገር እኔ በጣም ነው ያሳዘነኝ ማለት ነው። ምክንያቱም ምንም ደስታችን እንኳን ሳናጣጥም አንድ ሳምንት እንኳን ሳይቆዩ ወደዚህ ችግር ተመልሶ መግባት ማለት እጅግ በጣም ከባድ ነው። ነገር ግን አሁንም ቢሆን ሀይሜ የመጣችበት አንድ ነገር አለ ማለት ነው። መቼም ቢሆን ብሩክን ለመጉዳት አስባም አልማም ደሞ ደግሞ በዚህ ልክ ማሳዘንና ሁል ጊዜ ፈተና ሲሆን በጣም ይከብዳል። አንዳንዴ ነገሮች ሲደጋገሙ እጅግ በጣም ነው የሚሰለች በጣም ማለት ነው። ስለዚህ ሀይሜ መጣችበት በዋናነት አዳምጡኝ፣ የእውነቴን ነው ምላችሁና እንግዲህ ባለፈው ብራ ወደ ዱባይ ሂዶ ነበር። ወደ ዱባይ ሲሄድ ደሞ እሷ እጅግ በጣም አዝና አልቅሳ ነበረ። ስለዚህ እንደዛ አልቅሳ ተመልሶም ሲመጣ አቀባበሉን አይታችኋል። እሷ ማለት ነው። በንዴትም ለምን መጣ ብለው ነበር። ስለዚህ በዛ ሰዓት ሳታገኘው እሱ ወደ ዱባይ ሲሄድ በጣም እጅግ ተሰምቷት አልቅሳ አዝና ነበረ። ይሄን ያዘነችበትን ስሜት ደግሞ እሷ ብቻ ነው የምታውቀው። እኛ ከቪዲዮ ላይ የምታለቅሰውን ብቻ ነው የምናይ እንጂ ከዚህም የበለጠ ውስጧ እንደተሰበረ እሷ ታውቃለች። ስለዚህ ያ ስሜት እንዲሰማው ምን ያህል እንደ ጎዳኝ እንዲሰማው ብላ እንግዲህ ብሩክን በሀይለኛው ልታሳዝነው፣ ልታስለቅሰው፣ ልትፈትነው መታለች ማለት ነው ሀይሚ እና ደግሞ አሁን ይህን ፓስፖርት ስጠኝ ስለው ይህም ፓስፖርት ስጠኝ ስለው ይሰጠኛል ወይ ይሸኘኛል ወይ የሚለውንም ለማረጋገጥ መታለች፣ ሀይሚ እንግዲህ እንደምታውቋት ሁሌ ነው የምትፈት ነው ብሩክን። እኔ እውነት ነው የምላችሁና በቃ ማለት አሁንም ድረስ ሀይሚ ከብሩክ የምትፈልገው አንድ ነገር መስማት የምትፈልገው አለ። ለእሷ መሰላችሁ መስማት የምትፈልገው በቃ ኦዲየንስ እንዲያቅላት፣ ሁልጊዜ እሷን የሚናገሩ ሰዎች ስላሉ አንችን አይፈልግሽም አንችን አይወድሽም እኮ የሚሉ እኮ አሉ። አሁንም ድረስ ለምሳሌ እሙሽዬና ሀብትሽ ይሄን ነገር እንዲበርድና ቡራ ከዱባይ እንዲቀር እንዲታረቁ ተደርጓል አይደል። ይሄ ነገር ሲደረግ ምንድነው የተባለ? ከዚያ በኋላ ሀይሚኮ ሁሉ መረጃ ይደርሳታል። እሱ እኮ አይፈልጋትም ወስኖ ለመሄድ ፈልጎ ነበር፣ ነገር ግን በቤተሰቦቹ ግፊት ነው የቀረ የሚል አስተያየት ተሰጥቶ ነበርና ይሄን ደግሞ ሀይሚ ጠንቅቃ ታውቃለች። ታዲያ ብሩክ የቀረው በቤተሰቦቹ በእናቱና በሀብተሽ ግፊት ብቻ ከሆነ ይፈልገኛል አይፈልገኝም የሚለውን ስሜት አሁን ደግሞ ለተመልካች ከብሩክ አፍ እንዲሰሙላት ትፈልጋለች። አያችሁ እኛ በምናመጣው ሀሳብ እኛ ራሳችን ዙረን እየተቀጣን ነው። ለዚህም እኮ ነው ያልሆነ አስተያየት አትስጡ ምንላችሁ። የእውነቴን ነው የምላችሁ። አሁን ይህን የሚሉ ሰዎች ከአስር ስንት ናቸው? ከአስር አምስት ሁለት ሶስት ናቸው። እና እሱ እኮ አይፈልጋትም እሱ እኮ ቆርጦ ነበር ለመሄድ ወስኖ ነበር ነገር ግን በእናቱና በሀብትሽ ምክንያት ቀርቷል። ስለዚህ ሊሄድ ነበረ የሚለዋልና ሀይሚ ደግሞ በእኔ አልቀረም፣ የቀረው በቤተሰቦቹ ግፊት ከሆነ እኔን የማይፈልገኝ ከሆነ አሁን ከእሷ አፍ እንዲሰሙ ትፈልጋለች። በመጀመሪያ ትናንት ይኸው ተናግሯል፣ ለአንቺ ብዬሽ ነው የቀረሁት ብሏል። ስለዚህ አንደኛ ተመለሰላችሁ ማለት ነው። እና ሲቀጥል ደግሞ አሁንም ድረስ ሀይሚ ከቡራ የምትፈልገው ነገር አለ። አይዶን ነው በሚዲያ እንዲናገርላት የምትፈልገው አንድ ትልቅ ነገር አለ። እሱን ደግሞ ብሩክ ወይ ፍንክች አልናገርም ብለዋል። ምክንያቱም ቃልሽን አክብሪ፣ ቃል ተገባብተናል። ቃልሽን አክብሪ፣ በሚዲያ የምናገረው ነገር የለም እኔና እንጂ እንተዋወቃለን ስለ ፍቅርም ስለ ሁሉም ነገር አውርተናል። ቃልሽን እንዳታፈርሽ፣ ቃልሽን አክብሪ ብሎ በአራት ነጥብ ዘግቷል ማለት ነው። ይሄን ከዘጋ ደግሞ ሀይሚ ልትረጁና ደግሞ የማትች ከአቅምሽ በላይ ከሆነ ለራሱ መንገድ ትችያለሽ በውስጥ ማለት ነው እውነት ፈተኛው ይሄን ብታረጊ ይመረጣል። ምክንያቱም ብሩክ ሁልጊዜ ማልቀስ ማዘን የለበትም። ወንድ ልጅ ጭቅጭቅ ሲበዛ በጣም ይመረዋል። አንድ ቀን ቆርጦ ትቶሽ ሄደ ጊዜ ያን ጊዜ ደግሞ መመለሸውን አንችና የምታቂ ማለት ነው። ሀይሚ የእውነቴን ነው የምልሽ፣ እዚህ ከአሁን እኔ ስሬስ ነው የማወራው። ምክንያቱም አንዳንዴ ነገር ሲበዛ በጣም ነው የሚሰለች። ሰለቼ ብሏል ብሩክም ግን ደግሞ የእሷ ያለቀሰችው እንደዛ ሳያገኛት ወደ ዱባይ የሄደው ቻው ሳይላት የሄደው ያለቀሰችው የእኔ ስሜት እሱ እንዲሰማው እፈልጋለሁ። እንደገና ደግሞ አሁን ፓስፖርቴን ስጠኝ ስለው ይሰጠኛል ወይ፣ አሳልፎ ይሰጠኛል ወይ። ከሰጣት እንግዲህ ልሄድ ነው ብላ ልትነግረው ነው አደለም በገንዛብ ፓስፖርቴ ትከለክለኛለህ ወጪም እያለች ነበር ትናንትና። ሀይሚ አንዳንድ ቃላቶችም እየተናገረች ነበር። ስነ ስርዓት የያዝ እያለች ማለት ነው። ከቡራ በላይ ስነ ስርዓትስ የእውነት ሞልቶ ይፈሳል። እንግዲህ ለማሳመን የምትሞክረው ቃላት ይመስለኛል እንጂ ስነ ስርዓት ከብሩክ የተረፈ ሞልቶ ይፈሳል እውነት ለመናገር እና ለማሳመን የምትናገረው ቃላትም ስላጣች ይሆናል። ምክንያቱም አፋጡ ይዟታል። ምንድነው የምትፈልጊው? እየቀለርሽ ነው ወይ ብሎ ትናንትና ፈጠጥ አድርጎ ስለያዛት እኔን አትፈልጊም ወይ እኔስ ብሎ ስለያዛት መልስ ስላጣች ይመስለኛል ይሄን የመለሰችው እና አሁንም ቢሆን እውነት ነው ምላችሁ፣ ሀይሜን ነገር ታደርገዋለች ብዬ አላስብም። ካደረገችው በጣም ነው የምናዝ ነው፣ ግን ደግሞ አታደርገውም። ሀይሜ አታደርገውም። አሁንም ብሩክ የማያልቅ ፈተና እየተፈተነው፣ ቢያንስ እንኳን ሀይሜ ይህን ፈተና ማሳጠር አለባት። አሁን በዚህ መሀል ደግሞ ብሩክ ወስኖ ፓስፖርትሽን ሰጥቶሽ እሱ ቢሄድ ምንድን ነው የሚደረገው ? ነገር ግን እሱ ፓስፖርትሽን ከሰጠሽ በኋላ ለመሄድ ሲዘጋጅ መቸምቸው ስለሚልሽ ጋን ጊዜ ልትነግሪው ትችያለሽ ማለት ነው። ግን እኮ እስከዚህ መድረስ የለበትም ሀይ እውነት ነው የምላችሁ፣ በዚህ ልክ እንጃ፣ በጣም ከባድ ነው። ብሩክ አሁን ማለት በውሳኔው ወስኖ ለአንቺ ብዬነ የቀረው ነገሮች ተበላሽተዋል እያለ ነው ምክንያቱም ሰርዟል ቀረው ብሏል ማለት ነው እና ቢሆንም አሁንም ቢሆን እምላችሁ ነገር ቢኖር የሀይሚና የቡራን ፎቶ እየተዘቀዘቀ ነው በተለይ የብሩክ ነው የሚዘቀዘቀው አሁን ላይ እንዴት ብሩክ ምን አደረገ ብሩክ እኮ እንዲሁም እየተቀጣ ነ ያለ አሁን እኮ ብሩክ ፈተና ላይ ነው ያለ ለምንድናስ ፎቶ የሚዘቀዘቅ የሀይሚስ ለምን ይዘቀዘቃል እንዴ! ምን አደረጉ? ምን ነክቷችሁ ነው? እናንተ ግን ሁለቱን እኳ ተወዱም። እውነት አሁን በቃ ሀይሚን ነጥሎ ለመውሰድ የፈለጋችሁ ብሩክን ለማስከፋት የፈለጋችሁ ነው አደል? ብሩክን መዘቀዝቁ ፓስፖርት ስላልሰጠ ፓስፖርት ስለዚህ ለቡራ ወንድም የሚመክረው ነገር ቢኖር ፈተናውን ማለፍ ስላለበት ፓስፖርቱን በፍጹም መስጠት የለበት። ምክንያቱም ሀይሚ ከልቧ ስላልሆነ አሳልፎ ይሰጠኛል ይለቀኛል፣ ህጅ ብሎ ይሰጠኛል ወይ ብላ ስለሆነ የመጣችው ፓስፖርቱን ከሰጠሃት አንተ በፈተናው መውደቅ ስለማይቀር ፓስፖርቱን መስጠት የለበትም ብሩክ ማለት ነው ነው።